በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመንበረ ፓትሪያርክ የጥናት ምርምርና መረጃ ማዕከል ኃላፊ እንዲሁም በቅድስት ስላሴ ዩኒቨርሲቲ መምህር የሆኑት ዳንኤል ሰይፈ ሚካኤልን እዚህ ስቱዲዮ ድረስ ጋብዘናል። መምህር እንኳን አድርሶ፣ እንኳን አብሮ ደረሰ፣ እንኳን ደህና መጡ። እንኳን ደህና ቆያችሁ፣ በጣም እናመሰግናለን። ሰውም እንዲሁ እንግዲህ የደመራና የመስቀል በዓልን ጉዳዮች እያነሳ ነው። የተለያዩ አከባበሮች፣ ሃይማኖታዊ አከባበሮች ምን ይመስላሉ የሚለውን እያሳየን ነው። የመስቀል በዓል ሃይማኖታዊ አስተምህሮ ምንድን ነው የሚለውን እሷን በአጭሩ መነሻ እናርግ። እሺ እንግዲህ እንኳን ለመላው የሀገራችን ህዝብ ሁሉ እንኳን አደረሳችሁ ላለው የመስቀል። እንግዲህ ያው እንደምታውቁት ዋና መሰረቱ ሃይማኖታዊ በዓል ነው። በክርስትና ትምህርት ሃይማኖት ውስጥ በትምህርት ሃይማኖታችን ከሚሰጡት ትርጉም አንዱ ያው መስቀል መልዕልተ ሁሉ ነገር እንላለን። መስቀል ከሁሉ ነገር በላይ ነው እንላለን። የክርስትና የእምነቱ ዋና መሰረቶች ያሉት ነገረ መስቀሉ ላይ ነው። በቤተክርስቲያን የኤክሌሲዮሎጂ የምንለው ነገረ ቤተክርስቲያንም ላይ ቤተክርስቲያን ራሷ የተመሰረተችው ከመስቀሉ ስር ነው እንላለን። ያ ማለት በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ በፈሰሰ ደግሞ በተቆረሰ ስጋው ነው ቤተክርስቲያን የተመሰረተችውና የተመሰረተችበትም እለት እለት አርብ ጌታ የተሰቀለበት እለት ነው እና ትርጉሙ እንግዲህ ሃይማኖታዊ ትርጉሙ የቤተ ክርስቲያንን ሁለንተናዊ ትርጉም የድህነት መልእክቷን፣ ቤተክርስቲያን የፍቅርና የሰላም መልእክቷን፣ የአንድነትና የህይወት መልእክቷን የሰው ልጅ ከሞት ወደ ህይወት የተሻገረበትን፣ ከባርነት ወደ ነፃነት የተሻገረበትን ህይወትን ያገኘበትን ነገር በአጠቃላይ የምታስተምርበት ነገረ መስቀሉ ነው እና የእምነቷ መጀመሪያ የእምነቷ ምስክርነት ዋና የሆነውና በሐዲስ ኪዳን መስቀሉ የሐዲስ ኪዳን መንበር ነው እንላለን። የሐዲስ ኪዳን መስዋዕት መንበር የሐዲስ ኪዳን ሥርዓት የተመሰረተበት ዋናው የደህነት ሥርዓት የተፈጸመበትም የተመሰረተበትም መስቀሉ ነው። ስለዚህ መስቀሉ ጌታችን የነገሰበት ዙፋኑ ነው። ለሰው ልጅ ያለውን ፍቅር የመጨረሻ ፍቅሩን ቪካሬ ስላቭ የምንለው ልዩ የሆነውን ምንም አይነት ወደር የሌለው ፍቅሩን የገለጸው በመስቀሉ ላይ ነው። ራሱን በመስቀሉ ላይ በመስጠት፣ ለዚያ የፍቅር እና የእርቅ ምልክት ነው። እንደውም ታላላቆቹ የቤተክርስቲያን አባቶች የሰው ልጅ እና የእግዚአብሔር እርቅ የተፈጸመበት አደባባይ ነው። ያ ሰው ከፈጣሪው ተጣልቶ ከገነት ተባሮ ከክብሩ አንሶ የነበረ የሰው ልጅ ወደ ክብሩ የተመለሰበት ገነት የተመሰረተ የተከፈተችበት እለት። ጌታ በተሰቀለበት እለት ነው። ለዚህ ወደ ቀደመ ርስቱ የገባው በመስቀሉ በተሰዋለት መስዋዕት ነው እና ትምህርቱ በእርግጥ መስቀሉ በጌታ በተሰቀለበት እለት አይደለም ትምህርቱ የጀመረው። ጌታችን ሲያስተምር በነበረበት ጊዜ ሁሉ ስለ መስቀሉ አስተምሯል። ከኋላ ሊከተለኝ የሚወድ ቢኖር መስቀሉን ይሸከም፣ ከዚያ ይከተለኝ ብሎ በማርቆስ ወንጌል ላይ አስተምሮናል። የሰው ልጅ ሙሴ በመረበዳ እባብን እንደሰቀለው የሰውም ልጅ ይሰቀል ዘንድ ይገባዋል ብሎ በመስቀል ላይ እንደሚሰቀል ና የመስቀሉን ምንነት አስቀድሞ ነው ያስተማረንና ያ የሞት ምልክት የነበረ መስቀል በጌታችን መስዋዕትነት የህይወት ምልክት ሆነ። ስለዚህ በሃይማኖት ውስጥ የሃይማኖቱ መሰረታዊ ትምህርት ሃይማኖት የምንለውም ውስጥ የያዘው የህይወት ምልክትነት ከዚያን ጊዜም በኋላ እንግዲህ ያው እንደምታውቁት መስቀል የቤተ ክርስቲያን ምልክቷ ሆኖ ነው የተቀመጠ። የክርስትና የሃይማኖታችን ምልክት ነው። የመልክቷ ሁሉ በሁሉም ስርዓት አምልኮ የሚገኝ ነገር ቢኖር መስቀል ነው እና የሐዲስ ኪዳን ልዩ ሌሎቹ ብዙዎቹ የቤተ ክርስቲያን የምንገለገልባቸው ቅዱሳት ከብሉይ ኪዳን ጋር ትስስር ያላቸው ናቸው። መስቀል በሐዲስ ኪዳን በልዩ ሁኔታ ያለ የክርስትና ልዩ ምልክቷ ነው እና በስርዓት አምልኮውም ውስጥ መስቀል የሌለበት የአምልኮ ስርዓት የለን ነው። በሃይማኖታችንም ውስጥ በትምህርት ሃይማኖቱ አንኳር መልእክትም ውስጥ ነገረ መስቀሉ ሁሉንም የክርስትና ትምህርት ጠቅልሎ የምንሰብከው የምንናገርበት ነውና በሁሉም ነገር ውስጥ አለ። በሃይማኖቱም ውስጥ በስርዓቱም ውስጥ ከዚያም አልፎ በማህበራዊ ግንኙነታችንም ውስጥ ጥልን በመስቀሉ ገደለ ብሎ የሰው ልጅ ከጥላቻና ከክፉ ነገር ሁሉ እንዲወጣ ምልክት ሆኖ ያለን ልዩ የሆነ በዓላችንና ምልክታችን ነው። እንዳለ ከዚሁ አሁንም እያነሱት ነበረ፣ ከማህበራዊ ህይወታችን ጋር የሚያያዝ ነገር እንዳለው እያነሱ ነው። መስቀሉ በራሱ ትእምርቱ የሃይማኖታዊ አስተምሮ ከዛ ባሻገር ደግሞ እንደው፣ ዛሬ መስቀል በዓል ላይ ነው ያለነው። ትናንት ደግሞ ደመራም ነበርና የኦርቶዶክስ ክርስትና አማኞች ይህንን በዓል በመሰብሰብ በአንድነት በህብረት ሆኖ የሚያከብሩት የጋራ የአብሮነት በዓል ነው እና ከዚህ ከሃይማኖቱም አስተምሮ እለቱ ላይ የሚደረገውንም ክዋኔ ጨምረን በየዕለት ህይወታችን ለመተግበር እንዴት ነው መውሰድ ያለብን የሚለውን ሀሳብ እናንሳ ባጭሩ። አዎ፣ እንግዲህ መስቀሉ ትልቁ ሃይማኖታዊ መልእክቱ ለሰው ልጅም ያለው በህይወት ውስጥ በእያንዳንዱ የሰው ልጅ ህይወት ውስጥ እንዲተገበር የሚፈለገው መስቀል የህይወት ትምህርት የያዘ የአንድነት የአብሮነት ትምህርት የያዘ እንኳን ሰው ለሰው ይቅርና ሰው ከፈጣሪው ጋር ተለያይቶ የነበረው አንድ እንዲሆን ያንን የምናስተምርበት ልዩ ምልክት ነው እና ቤተ ክርስቲያን በየአመቱ በዓሉ እንዲከበር በእርግጥ መስከረም ላይ ብቻ አይደለም፣ በተለያዩ ጊዜያቶች መስቀሉን እናከብረዋለን። በየአመቱ እንዲከበር ያስቻለው ዋናው ምክንያት በየአመቱ ባለው ትውልድ ውስጥ ሁሉ በየጊዜው የሚመጣው ትውልድ ሁሉ በህይወቱ እንዲተረጉመው ነው። የመስቀሉን መልእክት ነገረ መስቀሉን የመስቀሉን የሃይማኖት የቀኖና የስርዓት የስነ ምግባር እና የማህበራዊ ትርጉም በያንዳንዳችን ህይወት ውስጥ እንዲታይ ነው። በያንዳንዳችን ልብ ውስጥ ዛሬ የተቀበረ መስቀል እንደገና እየወጣ እንዲያበራ ቤተክርስቲያን በየጊዜው መስቀል በዓሉን ታከብራለች። ልምድ ለመፈጸም አይደለም በየአመቱ የምናከብረው፣ ህይወት ሆኖ በያንዳንዳችን ህይወት ውስጥ በየዕለቱ እንድንተረጉመው ነው። ለዚህ ነው ጌታችንም ሊከተለኝ የሚወድ መስቀሉን ይሸከም ያለው። መስቀሉን ሁል ጊዜ በየራሳችን ህይወት ውስጥ እንድንተረጉመው ነው። ያ የምንሸከመው ትልቅ ነገር ፍቅር ነው፣ ሰላም ነው፣ አንድነት ነው እርስ በርስ መገናኝ ጥል የጥል ግድግዳን አፈረሰን ያለው ቅዱስ ጳውሎስ እና ያንን በእርስ በርስ በመካከላችን ገድቦ እንዳንገናኝ የሚያደርግን ማናቸውንም አይነት ፍልስፍና ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። ያ እንዳይኖር የሰው ልጅ እግዚአብሔር እንደፈጠረው አንድ ማህበረሰብ ሆኖ እንዲቀጥል ነው። እና በማህበራዊ ህይወታችን ውስጥ ትልቅ መልእክት አለው። በባርነት ሳይሆን በነጻነት እንድንኖር፣ በጥላቻ ሳይሆን በፍቅር እንድንኖር በመለያየትና በመከፋፈል ሳይሆን በአንድነት እንድንኖር፣ በጠብና በቅራኔ በቂምና በበቀል ሳይሆን በይቅርታና በእርቅ እንድንኖር ነው የመስቀሉ መልእክት ና መስቀሉ የፍቅር አደባባይ ነው፣ የእርቅ አደባባይ ነው እና ያንን በህይወት እንድንተረጉመው ነው በየጊዜው ቤተክርስቲያን የምታከብረው ና የህንፃዋ ጉልላት መታያ ሆኖ በህንፃዋ ላይ ሁሉ እንዲታይ ያደረገችው ያ መልክት ሁል ጊዜ ደወሉ በተደወለ አገልግሎቱ በተጀመረ ሁሉ ቁጥር ሁሉ ያን እንድናይ ነው። መልካም ጥሩ ማብራሪያ ነው የሰጡን፣ መምህር እጅግ አድርገን እናመሰግናለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመንበረ ፓትሪያርክ የጥናትና ምርምር እንዲሁም መረጃ ማዕከል ኃላፊ፣ በቅድስት ስላሴ ዩኒቨርስቲ ደግሞ መምህር የሆኑት ዳንኤል ሰይፈሚካኤል መልካም በዓል እንዲሆንሎት እንመኛለን። እናመሰግናለን።